አንቺ ጋር ጥያቄ አንቺ ጥያቄ፣ የምመልሰው የትምህርት እኮ አይደለም። እዛ ስንማር ማለት ነው፣ አንድ ሰው ጠይቁና ኑ ተብለናል። እና የፈልጋችሁትን ጥያቄ ነው የምትጠይቋቸው ተብለን አሳይመንት ተሰጥቶ ነው። ምን አይነት ነው? የትምህርት ጥያቄ? የትምህርት አይደለም፣ ሌላ ነው። ሌላ ደግሞ ምንድን ነው? ሌላ አይነት፣ እኔ የምፈልገውን ጥያቄ ነው ያዘጋጃሁት ነ አንቺ ከዛን አንቺ ትመልሻለሽ። ከዛም ተለማምጃለሁ ብዬ ነግራቸዋለሁ ማለት ነው፣ ማርክ ይሰጡኛል። መንገድ ላይ እዛ ቆመሽ አልጠይቅም። እንደ አንቺ እያለሽ መንገድ ላይ በጣንደሙካ መንገድ ላይ ቀለም ጥያቄ ነው የምጠይቅሽ? እኮ ምንም መልስ አልችልም። መልስ የጥያቄ ትምህርት ከሆነ አላቅልሽም። ምንድን ነው ስለ ከፍቅርና ከገንዘብ አንቺ ምን አይነት ጥያቄ ነው ይሄ? አሁን ለምሳሌ ፍቅርም አይበላም ባዶ ገንዘብ ይፈልጋል። ግን ከሁሉም ፍቅር ይበልጣል። ፍቅርም ግን ገንዘብ ይፈልጋል። እንደዚህ አይነት መልስ አልፈልግም እኮ እኔ። ከፍቅርና ከገንዘብ ከሁለቱ ብቻ ምረጭ። አልፈልግም በቃ። ከሁለቱ ምረጭ፣ በቃ ሀና። አለ መልስ ናቸው የለውም እንደዚህ አይነት ሙካ እንዴ፣ በቃ ወይ ፍቅር ወይ ገንዘብ ብለሽ መረጭና ተገላገኝ። ፍቅር ይሻላል። ገንዘብማ ባዶ ምን ያደርጋል? ባዶም ፍቅር ይሻላል። እርግጠኛ ነሽ? እርግጠኛ ነኝ። አዎ፣ ፍቅር ይሻላል። ፍቅር ይሻላል። አዎ፣ እግዚአብሔርም ያለው ፍቅር ስለሆነ ምንም ቢኖራችሁ ፍቅር ከሌላችሁ ከንቱ ናችኋል። አዎ፣ ስለዚህ ፍቅር ይሻላል። አዎ። እሺ፣ ከዚህ ከቤት ውስጥ የለም፣ ከቤት ውስጥ እንዳለ፣ እዚህ ቤት ውስጥ ካለው እቃ የምትወጁው ከኔ ቤት እዚህ ከኛ ቤት ካለው እቃ ከራስሽ እቃ እንዳለ የምትወጂው እቃ፣ እኔማ አብሮኝ የኖረውና አብሮኝ የኖረውን በድሮ ገና ገና ከአባትሽ ጋር ስንገናኝ የተገዛ እቃ 30 ዓመቱ ነው። 30 ዓመት ሙሉ ከኔ ጋር አለው። ይገርመኛል እኮ ዱካውን፣ ክቡን ታውቂያለሽ? ዱካውን በጮባ አቆዋለሁ ሲጃንጭ ውስቲ አዋውአለሁ። እንደገና ደግሞ ጠገራውን አለ ጠገራ እና ጠገራውን ተወጀዋለች። እንጠገራማ ባለፈው እኮ ታዲያ እንደው የሆነችዋ ልጅ እኮ ቢላኝ እኮ ሰጥቻት አልመለሰችም። ምስው ምኑን ጠገራው ለማ አላቃት ብቻ። ማን ነበር? ስማ ሜላ መረት ምናምን

አይ አዲሱን ብሎ መሰበር የለበትም። እኔ የምትወጁ ስቴ አብሬ የቆየውት ነው ዱካው መፍለጫው መፍለጫውና አንድ ደግሞ የመቤቴ ምስል አለች። ከዛ ስመጣ ይጃት የመጣሁት እስካሁን አለች። ይኸውልሽ እስካሁን አለች። አየሻ ሰላሳ መቷ ነው፣ ሰላሳ መቷ ነው ሚገርማል። መቤቴ በጣም ነው የሚገርመው። እሺ በጣም የምትወጁ የምግብ አይነት በቃ በትባይ በባይ ወት ድንች በስጋ ባልጫ በቀይ በቀይም ባልጫ እወደዋለሁ። ባልጫም በቀይም አ ድንች በስጋ ነው። የትኛው የትኛው እንደሚገባ ድንቹ ነው ስጋው ነው

እሺ ካሪና ካኑ መመለስ የለውም። ሲለው ሁለታችንም አገድም እኮ ነው። እኔ እሱን ነገር አትጠይቂኝ። ሁለታችንም እኩል ነው የምወደው። የልጅ አመሳሶ የለውም። የልጅ ብልጫ የለውም። አመሳሶ ምንድ ነው? አመሳሶ ምንድ ነው? የልጅ ብልጫ ማለት ነው አመሳሶ ማለት አንተ ትበልጣለ አንተ ታንሳለ የሚባል ነገር የለም። ውስጤ አሁን ገና ነው ያወቀ ሆነዋል። እንደተረዳሁት ነገር ሁሉ በጣም የራስሽ ጉዳይ፣ እኔ ምን አገባኝ? እኔ እንደሆነ የራሴን ነገር አጣለሁ። አንቺ እንደፈለግሽ አትቢ። ምን ምን ያስበላለጠኝ? ልጆቼ አምስት እንኳን እንኳን ሁለት ናችሁ፣ ስምንት ዘጠኝ አስር ቢሆኑ እኩል ነው የሚወደዱት። እሱ እሸት ነው ለእኔ። ወዳቷ ብትነግሪኝስ ምን አለበት? ሁሉም ወላጅ ነው የሚዋሸው እንደዚህ። አይ እኔ ስለ ሁሉም አላቅ፣ እኔ ግን እኩል ነው የምወደው በቃ። እሺ እሺ፣ በቃ ያው ነገሩን ተረድቻለሁ። እኔ ሳደርግ የሚከፋሽ ነገር ምንድን ነው? እኔ ሳደርግ የሚከፋሽ ነገር ስታንቀላፊ እንቅልፍ ስታበጂ እኮ ምግብ ነው ሰዓት አለው? እና እኔ ከሰዓት ውጪ ተኛ፣ አይ ሰዓት አለው ተኛ። አይ ያቺ እህትሽ ማን ያዘዋልን፣ እንዴት እንደምትወድ ታውቂያለሽ። እሷ ምን ትለኛለች? በጣም ነው የምወደው ትነግረኛለች። እሷ አንቺ አትነግሪኝ እ እንደዚህ አለ። ደውላ ምን አለ? ማን ያዘዋል እንዲህ ማን ያዘዋል እንዲህ። መቀደም ዕለት ነገረችኝ፣ ደውላ ደውላ ማን ያዘዋል ለ ሰማሽ? አልሰማውም። የሰነፍ ሰው ጭንቅላት የሰይጣን መጫወቻ ነው። አየሽ። የሥራ ፈት ሰው ጭንቅላት የሰይጣን መጫወቻ ነው አለ። እንግዲህ ያው እሱ አንቺ ጎበዝ ነሽ፣ እግዚአብሔር ይመስገን። ማወቅም ትልቅ ነገር ነው። ሌላስ ምን አለ? እያልኩ አዳምጣለሁ። ሁሌ እየደወለች ትነግረኛለች። እሷ ማን ያዘዋልን ከወደድሽው፣ እኔ ማን ያዘዋልን ውጋ ወስድሻለሁ ከምትወስጁኝ እሱ የሚናገረውን ነገር እንኳን ለእንደሷ ብታሳየኝ ብትነግሪ እኔ እኔ እንደዚህ ከወዳሽ አሳይሻለሁ። ሳይሻለሁሳይሻለሁማርያምን አሳይሻለሁ በደንብ አርጌ እንደማ ትልቁ ነው ማሳይሽ። አሳየኝ። እሷ እኮ እዚህ ከመጣች እሱን ነው የምከፍተው። እሱን ነው እሱን ነው የምታሳየኝ የምታሳየኝ። ታዲያ እሱ እንደመከራል ልክ እንደ ምክር እንደ አባት ምክር ነው የምትቀበለው። የእሱን ነገር በቃ ትሰራበታለች በተግባር። አሁን ስለ እንቅልፍ ስለጠየቅሽኝ ነው የነገርኩሽ። እንቅልፍ አትተኙ ይላል አለች። አትተኙ፣ እንደገና እንቅልፍ ያበዛችሁ ሀብታም ለመሆን ታስባላችሁ ወይ? አየሽ፣ ገደብ አለው ስለዚህ ጠዋት ብድክ ማለት እኔ እኮ ጠዋት ሙካ ሶስት ሰዓት ቢበዛ ቢበዛ ሶስት ሰዓት ነው የምንነሳው። ከሶስት ሰዓት በላይ ለአንተኛ ደግሞ ሶስት ሰዓትም አትነሽም አንቺ፣ ውሸት አታውሪ ውሸት። ሶስት ሰዓት አይደለም እሱማ አንድ ሰዓትም ትነሽ ያለሽ ግን ተነሺ ሲሉ በቃ በጣም ተኛው ከተባለ ስንት ሰዓት ነው የምነሳው? ትነሽ ያለሽ እኮ መነሳት አሁን፣ ለምሳሌ ሁለት ሰዓት ተኩል ትምህርት ቤት አለ ከተባለ፣ አሁን አንቺ አንድ ሰዓት ትነሻለሽ ለመነሳት ምትንጠራሉ ምትይው ነገር ነው እኮ እዛ ላይ የሚያናድደው እንጂ እሱ ወደድሽ ትነሻለሽ ለትምህርትሽ ለትምህርት ሽ ላይ ትነሻለሽ ታዲያ ሳልንጠራራ ደግሞ ጭራሽ ጭንቅላቴ አይሰራም ሄጅ ሽንት ቤት መግባት መስሎኝ ሄጅ ወደ ልገባል ይችላለሁ ዱብ ማለት አልችልም በጊዜ እኮ በሰአቱ መተኛት እኮ ነው በጊዜ ነው መተኛ ከበጊዜ ከተኛሽ ሲነጋ በቂ ነው ተመስገን ብሎ መነሳት። ሲነጋ እንደው ተኝቶ ዝም ብሎ የሚተኛ ዝም ብሎ የሚተኛ ዝም ብሎ የሚተኛ ሰው መጥፎ ነው፣ በጣም መጥፎ ነው። ምክንያቱም መሰለሽ ታሙ እኮ አልጋ የሰለቸው ሰው አለ፣ አይሽ፣ አልጋ የሰለቸው ሰው አለ ታሙ። ስለዚህ ያን አልጋ መሮት እንደ ሰው መሆን ወዲ ወዲ ማለት ያማረው ተኝቶ ስልችት ብሎት ያለ ሰው አለና በአግባቡ ነው ሁሉም ነገር በቀኔረ ቆይ አላለቀም እኮ ይህንን ነገር ሳያደርግ እንዳይቀርብኝ እንደው እንደው እንዳይቀርብኝ በህይወቴ ይህንን ነገር ሳያደርግ ምትዩ ነገር የቱን ነገር የሆነ ነገር ሳላደርግ ምታስቢ ነገር የሆነ ነገር ለማድረግ ከዛን እሱ ሳላደርግ እንዳይቀርብኝ በህይወቴ የምትዩ ነገር እሱን አልናገርም እሱን አልናገርም። ይሰማል አባ ገብረ ኪዳን እንዳትናገሩ፣ ዝም በሉ፣ ዝም ብላችሁ አርጉ፣ አትናገሩ ባፋችሁ ቀስ አልናገርም። ለማንም አልናገርም። ብቻ ገብርኛ እኔም ማረገውን አውቃለሁ። ሆዴን፣ ልቤን የልብ አያውቅም አሉ ሴጣን ሰይጣን የልብ አያውቅም የምልክት አያውቅም ለኔ ንገሪኝ በምልክት እ እስቲ ነጭ አ አትናገሪያሽ። ቁነ በቆረ ሚ የመጨረሻ ጥያቄ። እስካሁን በኖርኩት ህይወቴ ይሄን ነገር ልምከርሽ ምትዩ በቃ ይሄን ነገር ተምሬያለሁ ይሄን ነገር ሌላም ሰው ቢማረው የምትዩ አንድ ነገር እስካሁን ከኖርኩት እኔ ትዕግስት ነው ትዕግስት ይህ አሁን ትዕግስት ጥሩ ነው። ትዕግስት ማለት ሰው ሲናገርሽ ማሳለፍ፣ ሰው እንትን ሲልሽ ማሳለፍ። ከሱ በኩል እንትን አለ ማለት፣ ያ ነገር ያስተምራል፣ ብዙ ነገር ያስተምራል። ያሳልፍልሻል እንጂ ባክሽን ብ